በመንግስት በኩል እነዚህን ያደሩ ችግሮች በአምስት ማዕቀፍ ውስጥ ልንፈታ ወስነናል። በአምስት ማዕቀፍ ውስጥ የመጀመሪያው ኢንክሉሲቭ ናሽናል ዲያሎግ ነው። ብዙ የሚያጨቃጭቅ ጉዳይ ያለን፣ ግን ቁጭ ብለን በንግግር እንፍታ፣ በውይይት እንፍታ፣ በመደማመጥ እንፍታ። መደማመጥ ያስፈልጋል። የአንዱ ፍላጎት ሲሳካ አንዱ ስለሚያኮርፍ አንዱ አስኮርፎ ደግሞ የተሟላ ሀገር መፍጠር ስለማይቻል እንወያይበት ነው ያልነው። በእናንተ እድሜ በአባቶቻችሁም እድሜ የኢትዮጵያ መንግስታት አንዳቸውም ቢሆኑ ጉዳያችንን በውይይት እንፍታ ብለው የውይይት አውድ ፈጥረው አያውቁም። ኢንክሉሲቭ ናሽናል ዲያሎግ በኢትዮጵያ ታሪክ የመጀመሪያው ነው። ለመጠቀም ያለው ፍላጎት ግን ውስን ነው። እንወያይ ይልሃል። እሺ እንወያዩ ስታቋቁምንም አይወያይም። ካልተወያየ ችግሩን ካልተናገረ ግን መፍትሄ ኬትም ሊመጣለት አይችልም። እና አንዱ መፍትሄ ያለነው እንወያይ። ስለምን ደሞዝ ሊሆን ይችላል፣ መሬት ሊሆን ይችላል፣ ህገ መንግስት ሊሆን ይችላል፣ ስልጣን ሊሆን ይችላል፣ ድንበር ሊሆን ይችላል፣ ባህር በር ሊሆን ይችላል። ግን እንወያይ፣ በውይይት በምክክር እናርገው። ስንመካከር አንዳንዱን ዛሬ፣ አንዳንዱን ነገ፣ አንዳንዱ ደግሞ እናቆየዋለን። ካልተመካከርን ቅደም ተከታይ ይጠፋል። አንዱ ማዕቀፍ ውይይት ነው። እሱ ላይ እናንተ ሚናችሁ መጫወት አለባችሁ። ሁለተኛው ማዕቀፍ የሽግግር ፍትህ ነው። ተበድያለሁ፣ ተገድያለሁ፣ ተቀምቻለሁ፣ ተጎድቻለሁ ብዙ ሮሮ ስላለ አላየንም አልሰማንም ብለን ከምንዘጋ የሽግግር ፍትህ ብናበጅ በየጊዜው የተጎዱ ሰዎች ካሉ በይቅርታም በሽግግር ፍትህን ቢታይላቸው ለአንዴና ለመጨረሻ ጊዜ የትናንትናው ታሪክ ፋይል ዘግተን መማሪያ ብቻ አርገን ወደፊት ለመንደርደር ያግዘናል። እና የሽግግር ፍትህ እናበጅ እንወያይ ብቻ አይደለም፣ ቁስል ባለበትም ፍትህ እናረጋግጥ። ሶስተኛው ማዕቀፍ በርካታ ሰዎች አኩርፈው ጫካ ገብተዋል። በኢትዮጵያ ህገ መንግስት መሰረት በትጥቅ ለስልጣን መታገል ህገ ወጥ ነው፣ አይፈቀድም። ህገ ወጥ ነውና በህግ ማስከበር ብቻ እንሄድ ካል ስለማያዋጣ ዲዲአር እናርግ። የታጠቁ ሰዎች በተሃድሶ ትጥቃቸውን ፈተው በሙያቸው ሰርተው ወደሚኖሩበት ስርዓት እንመልሳቸው ከትግራይም ይሁን ከኦሮሚያ ከአማራ ይሁን ከቤንሻንጉል ብለን ዲዲአር አበጃን ኮሚሽን ቋቋም ነው። ይሄ ኮሚሽን ስራው የታጠቁ ያኮረፉ ሰዎች አወያይቶ የሽግግር ፍትህ አረጋግጦ ወደ ቀያቸው መልሶ ሰላማዊ ህይወት እንዲኖሩ ማድረግ አለብን። አራተኛው ማዕቀፍ፣ ይሄ ሁሉ ቢሰራ ኢኮኖሚክ ሪፎርም ካላደረግን ኢኮኖሚክ ስብራት እያለ ዘላቂ ሰላም ልናመጣ አንችልም። ሪፎርሙ ደግሞ እንደ ከዚህ ቀደሙ ግብርና መር ብንለው አያዋጣም። ብዝሃ ዘርፍ መሆን አለበት። ግብርናም፣ ኢንዱስትሪም፣ ማይኒንግም፣ ቱሪዝምም፣ አይሲቲም በሁሉም ዘርፍ ካልተንቀሳቀሰን አንድ በአንድ አንደርስም ብለን ግብርና ላይ እንዳላችሁት እኮ ነው የኢትዮጵያ ግብርና በኩታ ገጠም በማዳበሪያ አቅርቦት ስፋት በኢሪጌሽን በዓመት ሁለቴ በማምረት ገና ብዙ ስራ ቢጠበቅብንም የሚጨበጥ የሚታይ ለውጥ መጥቷል፣ መካድ አይቻልም። በቡና፣ በስንዴ፣ በሩዝ መጥቷል። ገና ግን ብዙ ስራ ይጠበቅብናል። ጥያቄ የለውም እሱ። ያልታረሰ ቦታ ሰፊ አለን፣ ውሃ አለን። በስፋት በኩታ ገጠም በማሽነሪስ ምርታማነት ማሳደግ አለብን። ጅማሮ ግን ተስፋ ሰጪ ነው። በኢንዱስትሪም እንደዚሁ ነው። በቱሪዝም ትናንት እንዳያችሁት ነው። በጣም በርካታ ስራ ተሰርቷል። በአይሲቲም ተሞክሯል እንደዚሁ። ማይኒንግ ከዚህ ቀደም የተዘነጋ ሴክተር ነው። በዚህ ዓመት ለመጀመሪያ ጊዜ ላለፉት ብዙ አስርተ ዓመታት በኢትዮጵያ ውስጥ ነምበር ዋን ኤክስፖርት ቡና ነው። ከቡና ቀጥሎ ያሉት ተደምረው ተደምረው ወደ ቡና አይጠጉም። ዘንድሮ ግን በኢትዮጵያ ኤክስፖርት አንደኛው ወርቅ ነው። ስለዚህ ማይኒንግ ያስፈልጋል ማለታችን ሰርቷል ማለት ነው። ከለውጡ በፊት እኔ ኮንታ ስመጣ አንድ ኪሎ ግራም ሲሚንቶ ኮይሻ አልነበረውም። አንድ ኪሎ ግራም ፕሮጀክቱ አለ፣ ካምፕ አለ፣ አንድ ኪሎ ግራም ሲሚንቶ ለግድብ ግን አልተሰራም። አሁን ግድቡ እሱ ሁሉ ገንዘብ ነው ከእናንተ ላይ ተቀምጦ የሚሰራበት ማለት ነው። በነገራችን ላይ 27000 ኪሎ ሜትር 27000 ኪሎ ሜትር አስፋልት ኮንክሪት ኮንትራክት ነው ያለው ኢትዮጵያ ውስጥ ምንም ሳልጨምር፣ 1.5 ትሪሊየን ብር ጠይቀውኛል። 1.5 ትሪሊዮን፣ የኢትዮጵያ አጠቃላይ በጀት 2 ትሪሊዮን ነው። 1.5 መንገድ ጠይቋል። በጣም ሰፊ ቦታ መንገድ ስራ አለ። ችግሩ ምንድን ነው? ጥራት የለም። ሌባ ብዙ ነው እንደምታውቁት፣ ሲሚንቶ ይሰርቃል፣ ያ ይሰርቃል፣ ችግሮች አሉ። እንደ መንግስት ግን በጣም ትልቅ ሪሶርስ ነው ያለው። ግድቦች ነግሬያቸዋለሁ። በኢትዮጵያ ትልቁን አየር መንገድ ለመገንባት እየሰራ መሆን ታውቃላችሁ። ዲሰ አር ፋውንዴሽናል ስራዎች ይሄን ግን ተዉት፣ ይሄን ተዉት። ድሮ ነበረ ከሚባል ስራ ሁለት ሶስት ላንሳላችሁ። ለምሳሌ ከአዲስ አበባ ጅቡቲ ባቡር ነበር ተሰርቷ ከለውጡ በፊት ታውቃላችሁ። ከአዲስ አበባ ጅቡቲ ባቡር ከለውጡ በፊት ሳይሆን ከለውጡ በኋላ እስከ ዛሬ አራት ዓመት ድረስ በሰዓት 20 ኪሎ ሜትር ነበር የሚጓዘው። ሁለት ፉርጎ ይዞ 20 ኪሎ ሜትር። የምታውቁት አውቃላችሁ፣ ከዚህ የመጣችሁ አሁን እንደምንም 60 ደርሰነዋል። 60 ኪሎ ሜትር ፐር አወር ፉርጎም ጨምሯል። ገና ይቀራል። ተሰራ ተባለ እንጂ የሰራተኛ ደሞዝ መክፈል አይችልም። እዳ አይደለም ደሞዙን። አንድ በሉ ስኳር፣ ሌላውን ተውት። ወንጂ ወንጂ እዚህ ያለው ወንጂ ወንጂ ስኳር ፋብሪካ ለሰራተኛ ደሞዝ መክፈል አቅቶት ሰራተኛ ተፈትኖበት ነበር ትናንትና። ለውጡ በእያንዳንዱ ጓዳ ውስጥ የፈታቸው ጉዳዮች በጣም በርካታ ናቸው። ወይም እኛ ያልተናገርናቸውም ወይም እናንተ ማየት አልፈለጋችሁም። እናንተ ሲባል ደፍን ኢትዮጵያ ማለት ነው። እናንተ ብቻ አይደላችሁም። ከአስራ ሶስት ፋብሪካዎች ስኳር አሁን እንደ ምንም ሰባት ደረስን። ሰባቱ ብቻ ነው ደሞዝ ቢከፍለው። ብድር ይመጣል ከቻይና እድገት ይባላል። ብድር ይመጣል እድገት ይባላል። በብድር እድገት እና ኳሊቲ እድገት ይለያያል። የኢትዮጵያ ኢኮኖሚ የነበረበት ሀብት ይታወቃል። ለባቡር ለስኳር፣ ለምናምን ብሎ ከቻይና ሲመጣ ኢትዮጵያ አደገ ይባላል። ግን ፕራክቲካሊ ነገር እየው የለም። ለዚህ ነው ኮመርሻል ሎን ይብቃ ያልነው። ማይኒንግ ላይ እንስራ ወርቅና አውጣ እንጂ ከቻይና ብር እያመጣን አስር ፐርሰንት ድራማ ነው፣ አይሰራም ነው ያልነው። እንደ መንግስት አይደለም እንደ ባለቤት፣ እንደ ባለቤት ልማት አለ። ይሄ ልማት ደግሞ አለምን እያስደመመ ነው ያለው። ባካቸው አይናችሁን ግለጡ። አለም እኮ ያለው በኢትዮጵያ ስራ ምን፣ ለምን ትገረማላችሁ? ኮመርሻል ሎን ሳትወስዱ እዳ እየከፈላችሁ እንዴት ትለማላችሁ እኮ ነው አለም እያለ ያለው። እኛ ያልነው ምንድን ነው? ሀገራችን ነው። ሱሙኒም አስር ሳንቲምም ከመምህርም ከውጭም ተሰብስባ ኢትዮጵያን የምትውለው አንድም ሳንቲም እኛ እያወቅን አትወጣም። ምን ለማውለዚህ ነው። ይሄው የስላሴ ቤተ መንግስት እኮ 50 ዓመት ተዘጋ። እሳቸው ሞቱ። ደርግ 10 ምናምን ዓመት ዘጋ። እዚህ ገባ አልፈልግም አለ። የፊውዳል ስለሆነ ኢህአዴግ 20 ምናምን ዓመት ወይም 30 ዓመት ከኛ ጋር ተደምሮ ዘጋ። ከ50 ዓመት በኋላ ሰው አደሰላችሁ። ትውድ ያድሳል ዛሬ ጫካ ብሎ ቢሳደብ ዛሬ ምናምን ችግር የለውም። ትውልድ ባያዝ የለውም፣ በእውነት ያየዋል። ያኔ ሁሉም ታሪክ ይወጣል። ይልቁንስ እኔ ቢሮ ስገባ 59% የኢትዮጵያ ጂዲፒ እዳ ነበር። አሁን እኮ የውጭ እዳ 13 አድርሰ ነዋል። አትጠራጠሩ በጥቂት ዓመታት ውስጥ ከ10 በታች ይሆናል። እዳ አናውርስም። አምስተኛው የሰራለው ተቋም ላይ ተቋም ሪፎርም ሎ ኢንፎርስመንት ኤጀንሲ፣ ትምህርት ሚኒስቴር፣ ጤና ሚኒስቴር፣ ከተማ ሪፎርሞች ተቋማት ላይ ሲቪል ሰርቪስ ተቋም ካልተገነባ በቀር ስለማንሸክም ይሄ ስራ አምስቱም ኢንክሉሲቭ ናሽናል ዳያሎጉም፣ የሽግግር ፍትህ፣ የዲዲአር ተሀድሶ ፕሮግራም፣ ኢኮኖሚክ ሪፎርም፣ የተቋም ሪፎርም አምስቱም አድራሽ ነው እንጂ ግብ አይደለም፣ ግብ አይደለም። ስንናገር ውለን ብናድር ግብ መሆናችን ተናግረን ከዛ ወደ ልማት እንገባለን ነው ተናግረን ውጊያ እንቀንሳለን ነው እንጂ ንግግር ግብ አይደለም። ግብ ነው እንዴ? ዲዲአር ግብ እኮ አይደለም። ከምንቷኮስ አብረን እናርሳለን ለማለት ነው እንጂ ግብ አይደለም። እነዚህ አምስት ጉዳዮች ማየት ያለባችሁ ልክ አንድ ሰው ትኬት ቆርጦ አሜሪካን ሲጓዝ እንዳለው ስፕሪት ነው። አንድ ሰው ትኬት ቆርጦ ወደ አሜሪካ ሲሄድ የሚሰጠው አንድ ወንበር ነው። ታውቃላችሁ። ሰዓቱ አስራ ምናምን ሰዓት ነው። በረራው አንድ ወንበር ይሰጠዋል። መቀመጫም ነው። ከደከመውስ አልጋም ነው። መንቀሳቀሻ ቦታ የለም። ታውቃላችሁ፣ ትንሽ ቦታ ናት። አውሮፕላን ላይ ሰው ቢርበው ምግብ ቢል አንዴ ሁለቴ ይሰጣል። ግን ቢሰጥ ፈልግህ አይደለም ይሰጣሃል፣ ታሽጎ ይሰጣሃል እንጂ አይ ይኸኛውን አልፈልግም፣ ምስር አርጊልኝ አይባልም። አየር ላይ አይባላል። ሽሮ አርጊልኝ እኮ አይባልም። ወይት በላለህ ወይት ተዋለህ። ለምን የአውሮፕላን ስራ ማድረስ ነው እንጂ እኮ አውሮፕላን በራሱ አገር አይደለም። የምትሄድበት እስከምትደርስ ሽንት ቤት ውስን ነው፣ መቀመጫ ውስን ነው፣ አልጋው አይመችም፣ መንቀሳቀሻ ቦታ የለም፣ ምግብ ውስን ነው። ችለ ዋሽንግተን ስትደርስ ክፍት ይሆናል ማለት ወይ ከዛ ስትመጣ ክፍት ይሆናል ማለት ነው። እኔ እና እናንተ ያለንበት ሁኔታ እንደሱ ነው። አድራሾች ነን፣ ወደ ብልጽግና አድራሽ ነን። ያሻነውን ነገር ማድረግ አንችልም አንችልም ። ማመን አለባችሁ ይሄን ጉዳይ። አድራሽ ነን፣ እኔና እናንተ አድራሽ ነን። ልጆቻችን ናቸው ብልጽግናን የሚያዩት። ለውጦች በሀገር ደረጃ እየመጡ ያሉት እኔና እናንተ አድራሽ መሆናችን ገብቶን አድራሽ የሚቸገረውን ችግር አምነን ከሰራን ብቻ ነው እንጂ ይድላን ካል አይሆንም። ግን በቃ የኔና የእናንተ እጣ እሱ ነው። እጣ ወደቀብን ተቸግረን መከራ በልተን ይሄ ነገር ማሸጋገር አለብን። እንደዛ ማሰብ ከእናንተ ይጠበቃል። ሰላም።